አሰላሙአሌኩም አረምቱላይ ወበረካቱ ድኔት ክብሯችሁ የኡስሚ ዩትዩብ ቻነል ቤተሰቦች አድማጭ ተመልካዮቻችን በመላው ዓለም ትገኝ ሁሉ ከያላችሁበት ቦታ ሰላም መልካሙን እየተመኘው የአስራ ሰባት ት ሀገራት የጥቁር ገበያ ምንዛሬ ዋጋ ስንት እየተዘረዘረ ይገኛል? ረፋዶን ጨመረ ወይስ ቀነሰ? በንግድ ባንክ ስንት ይዘረዘራል? በሌሎች ባንኮች በስንት እየተዘረዘረ ይገኛል? ከፍተኛውን ክፍያ የሚሰጠው ባንክ የትኛው ባንክ ነው? አብረን እናያለን። እስከ ብዶ ፍጻሜ አብራችሁን ቆዩ። ቪዲዮችን ላይክ፣ ሼር ማድረጋችሁን አትርሱ። አዲስ ከሆናችሁ ቤተሰብ ሆኖ ተቀላቀሉን። በቅድሚያ የመረጃ ምንጫችን ኢትዮጵያን ብላክ ማርኬት ዶትኮም በድርገጹ እንዳስነበበው ከሆነ 100 የአሜሪካን ዶላር 18140 ብር እንደሚሸጥና 1 የአሜሪካን ዶላር 181 ብር ከ40 ሳንቲም እየተዘረዘረ እንደሚገኝ በሀገራችን ኢትዮጵያ ያለውን የጥቁር ገቢያውና የጥቁር ገቢያ መረጃ የሚዘግበው ድረገጽ ኢትዮጵያን ብላክ ማርኬት ደትኮም በድረገጹ አስነብቧል። ቪዲዮችን ላይክ ላይክ በማድረግ አብራችሁን ተሻገሩ። በንግድ ባንክ አንድ የአሜሪካን ላር 150 ብር ከ52፣ በሂጅራ ባንክ 151 ከ46 በአዋሽ ባንክ 150 ከ88 በአባይ ባንክ 151 ከ44 እና በዳሽን ባንክ 150 ብር ከ50 ሳንቲም የተዘረዘረ ይገኛል። በስተመጨረሻ በአቢሲኒያ ባንክ 151 ከ31 የተዘረዘረ እንደሚገኝ ከባንኮች ድረገጽ ላይ ያገኘ ነው ይፋዊ መረጃ ፍንትው አርጎ ያሳያል። ከፍተኛውን ክፍያ እየሰጠ የሚገኘው ባንክ በዛሬ 2 ሂጅራ ባንክ ሆኖ ተመዝግቧል። በመቀጠል ዩሮ እናስከትላለን። 100 ዩሮ 20912 ብር እንደሚሸጥ እና 1 ዩሮ 209 ከ12 ሳንቲም እየተዘረዘረ እንደሚገኝ በሀገራችን ኢትዮጵያ ያለውን የጥቁር ገበያና ጥቁር ገበያ መረጃ የሚዘግበው ድረገጽ ኢትዮጵያን ብላክ ማርኬት ዶትኮም በቤቱ አስፍሮ ታግኝተናል። በንግድ ባንክ 1 ዩሮ 174 ከ23፣ በሂጅራ ባንክ 175 ከ91፣ በአዋሽ ባንክ 174 ከ12 በአባይ ባንክ 175 ከ22 እንዲሁም በዳሽን ባንክ 174 ከ58 በአቢሲኒያ ባንክ 175 እየተዘረዘረ እንደሚገኝ አሁናዊው መረጃ ያመለክታል። ስዊዝ ፍራንክ እናስከትላለን። 100 የስዊዝ ፍራንክ 22506 ብር እንደሚሸጥ ና አንድ የስዊዝ ፍራንክ 225 ብር ከ06 ሳንቲም እየተዘረዘረ ይገኛል። በንግድ ባንክ 184 ከ48 በአዋሽ ባንክ 181 ከ40 በአባይ ባንክ 188 ከ06 እንዲሁም በአቢሲኒያ ባንክ 187 ከ70 እየተዘረዘረ እንደሚገኝ አሁናዊው የባንኮች መረጃ ያመለክታል። ከዚህም ጋር ተያይዞ የስዊዝ ፍራንክን በተመለከተ ከፍተኛውን ክፍያ እየሰጠ የሚገኘው ባንክ የትኛው ባንክ ነው የሚለውን ስናይ የአባይ ባንክ ሆኖ ተመዝግቧል። በዚህም 188-06 በመዘርዘር ላይ ይገኛል። በመቀጠል የምናየው ወደ አረብ ሀገራት እንሸጋገርና በአለማችን በምንዛሬ መጠኗ አንደኛ ደረጃ ላይ የተቀመጠችውና አንድ መቶ ቅጠሏን እጅግ በከፍተኛ ሁኔታ ከሚያዘረዝሩ ሀገራት የመጀመሪያውን ቦታ ይዛ ተቀምጣለች ኩዌት። አንድ መቶ የኩዌት ዲናር 59009 ብር እንደሚዘረዘር እና አንድ የኩዌት ዲናር 590 ብር ከ09 ሳንቲም እየተዘረዘረ እንደሚገኝ የወጣው መረጃ ያሳያል። በንግድ ባንክ አንድ የኩዌት ዲናር 481 ብር ከ10 ሳንቲም እየተዘረዘረ ይገኛል። በመቀጠል የሳዑዲ ሪያልን እናስከትላለን። 100 የሳዑዲ ሪያል ከጥቁር ገበያ ድረገጽ ላይ ያገኘነው መረጃ እንደሚያመለክተው ከሆነ 4836 ብር እንደሚሸጥና አንዴ ሳውዲ ሪያል 48 ብር ከ36 ሳንቲም በመዘርዘር ላይ ይገኛል። በንግድ ባንክ አንዴ ሳውዲ ሪያል 40 ብር ከ13፣ በሂጅራ ባንክ 42 ከ77፣ እንዲሁም በአዋሽ ባንክ 42 ከ76፣ በአባይ ባንክ አንዴ ሳውዲ ሪያል 40 ብር ከ25 ሳንቲም፣ በዳሽን ባንክ 40 ብር ከ20፣ እንዲሁም በአቢሲኒያ ባንክ 43 ከ02 እየዘረዘረ ይገኛል። በዚህም ከፍተኛውን ክፍያ እየሰጠ የሚገኘው ባንክ የሳዑዲ ሪያልን በተመለከተ አቢሲኒያ ባንክ ሆኖ ተመዝግበዋል። በመቀጠል የኢማራቶች እንዲርሃም እናያለን። 100 ኢማራቶች ዲርሃም በጥቁር ገበያ የመሸጫ ዋጋው 4937 ብር እንደሚሸጥና ና እንደ ኢማራቶች ዲርሃም 49 ብር ከ37 ሳንቲም የተዘረዘረ ይገኛል። በንግድ ባንክ 40 ብር ከ98፣ በሂጅራ ባንክ 43 ከ81፣ በአዋሽ ባንክ 43 ከ69 በአባይ ባንክ 41 ከ23 በዳሽን ባንክ 41 ከ06 እንዲሁም በአቢሲኒያ ባንክ 43 ከ58 በመዘርዘር ላይ ይገኛል። ከፍተኛውን ክፍያ የሰጠ የሚገኘው ባንክ ሂጅራ ባንክ ሆኖ ተመዝግበዋል። በመቀጠል ኳታር ሪያል እናስከትላለን። 100 ኳታር ሪያል 4761 ብር እንደሚሸጥ እና አንድ የኳታር ሪያል 47 ብር ከ61 ሳንቲም እየተዘረዘረ እንደሚገኝ ከጥቁር ገበያ ድረገጽ ላይ ያገኘነው መረጃ ያመለክታል። ካናዳን ዶላር እናስከትላለን። 100 ካናዳን ዶላር 12864 ብር እንደሚሸጥና 1 ካናዳን ዶላር 128 ብር ከ64 ሳንቲም እየተዘረዘረ ይገኛል። የአውስትራሊያን ዶላር እናስከትላለን። 100 የአውስትራሊያን ዶላር 11700 ብር እንደሚሸጥና አንድ የአውስትራሊያን ዶላር 117 ብር ከ01 ሳንቲም እየተዘረዘረ እንደሚገኝ የወጣው መረጃ ያሳያል። የቻይና ዩሃን እናስከትላለን። 100 የቻይና ዩሃን 2548 ብር እንደሚሸጥና አንድ የቻይና ዩሃን 25 ብር ከ48 ሳንቲም እየተዘረዘረ እንደሚገኝ የወጣው መረጃ ያሳያል። ፓውንድ ስተርሊንግ እናስከትላለን። የመረጃ ምንጫችን ኢትዮጵያን ብላክ ማርኬት ዶትኮም በድረገጹ እንዳስነበበው ከሆነ 100 ፓንድ ስተርሊንግ 23740 ብር እንደሚሸጥና አንድ የፓውንድ ስተርሊንግ 237 ከ40 እየተዘረዘረ ይገኛል። በመቀጠል የኢንዲያን ሩፒን በተመለከተ እናስከትላለን። 100 የኢንዲያን ሩፒን 204 ብር እንደሚዘረዘርና አንድ የኢንዲያን ሩፒን 204 ብር እየተዘረዘረ ይገኛል። ቱርኪ ሊሬ እናስከትላለን። 100 የቱርኪ ሊሬ 427 ብር እንደሚዘረዘርና አንድ ሊሬ አራት ብር ከ27 ሳንቲም እየተዘረዘረ እንደሚገኝ በሀገራችን ኢትዮጵያ ያለውን የጥቁር ገበያውና የጥቁር ገበያ መረጃ የሚዘግበው ድረገጽ ኢትዮጵያን ብላክ ማርኬት ዶትኮም በድረገጹ አስነብቧል። የሳውዝ አፍሪካን ራንድ እናስከትላለን። 100 የሳውዝ አፍሪካን ራንድ 950 ብር እንደሚዘረዘርና አንድ የሳውዝ አፍሪካን ራንድ 9 ብር ከ50 ሳንቲም እየተዘረዘረ እንደሚገኝ አሁናዊ የጥቁር ገበያ መረጃ ያመለክታል። በመቀጠል በአለማችን በምንዛሪ መጠኗ ሶስተኛ ደረጃ ላይ የተቀመጠችው ና አንድ መቶ ቅጠሏን እጅግ በከፍተኛ ቦታ ከሚያዘረዝሩ ሀገራት ሶስተኛውን ቦታ ይዛ ተቀምጣለች ኦማን። በዚህም አንድ መቶ የኦማን ሪያል 47100 ብሩ እንደሚሸጥ ና አንድ የኦማን ሪያል 471 እየተዘረዘረ እንደሚገኝ የወጣው መረጃ ያሳያል። በመቀጠል የጆርዳን ዲናር እናስከተላለን። 100 የጆርዳን ዲናር 25500 58 ብር እንደሚሸጥ እና አንድ ጆርዳን ዲናር 255 ብር ከ58 ሳንቲም እየተዘረዘረ እንደሚገኝ ከጥቁር ገበያ ድረ ገጽ ላይ ያገኘነው መረጃ ያመለክታል። በመቀጠል የባህሪን ዲናር እናስከትላለን። 100 የባህሪን ዲናር 48 ሺ 72 ብር እንደሚሸጥና እና አንድ ባህሪን ዲናር 480 ብር ከ72 ሳንቲም እየተዘረዘረ እንደሚገኝ በሀገራችን ኢትዮጵያ ያለው የጥቁር ገበያ የጥቁር ገበያ መረጃ የሚዘግበው ድረገጽ ኢትዮጵያን ብላክ ማርኬት ደትኮም በድረገጹ አሰንብቧል የ17 ሀገራት የጥቁር ገበያ ምንዛሬ ዋጋ እና እንዲሁም የባንኮች መረጃ ይህን ይመስላል። ቪዲዮችን ላይክ፣ ሼር ማድረጋችሁን አትርሱ። ለሀገራችን ሰላም መልካሙን ተመኘን። ወሰላሙ አሌኩም ወረህመቱላሂ ወበረካቱ።